ሰላም የተከበራችሁ አድማጮቻችን፣ አሁን የምገኘው በቦሌ ክፍለ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ ቅርንጫፍ ጽሕፈት ቤት ውስጥ ነው። እዚህ ጽሕፈት ቤት ውስጥ እንግዲህ ቁጥራቸው በርከት ያሉት አገልጋዮች አገልግሎቱን ለማግኘት ተሰልፈው ይገኛሉ። ከነሱ ጋር የሚኖረኝን ቆይታ በጋራ እንመልከት። አመሰግናለሁ። እህቴ ለምን ጉዳይ ነበር የምጣሹ እዚህ? እኔ ያው በደብዳቤ ማሳገድ ከንግድ ባንክ የተሰጠኝ ነበረ። ያው መረጃ ትንሽ ባለማግኘት ትንሽ ጠዋት መጣውኝ። አሁንም የተሟላ መረጃ ስላላገኘ ነው። አሁን ደግሞ ልስተናገድ ልገባ ነው። የመረጃ ዴስክ ባለሙያ በቂ የለም። ውጭ ላይ አላገኘን ነው። ቢያንስ ወረፋ ከያዝን በኋላ ነው የሚነገረን። ወረፋ ይዘሽ እዛ ጋር ደርሰሽ ስትመለሽ እንደገና ደግሞ ዶኩሜንት። ቀድመን ግን ቢነገረን ኖሮ ከመቆም ሄድን አምተን መጣ ነበር ማለት ነው ቅድሚያ የመስጠት ሁኔታ በክፍለ ከተማም ደረጃ ቢደረግ ነፍሰ ጡር፣ አካል ጉዳተኞችና የመሳሰሉ የጤና ችግር ያለባቸው ሰዎችና ህጻናት ይዘውን የሚመጡትንም ሰዎችም ቅድሚያ የመስጠት ሁኔታ ቢኖር ጥሩ ነው። አሁን ግን እንዳለ በጅምላ ሁሉንም በተመሳሳይ ሁኔታ ነው አገልግሎት እየተሰጠ ያለውና እነዚህን ነገሮች የክፍለ ከተማው አስተዳደር እያሰራር አገልግሎት መመሪያ አውጥቶ በተገቢ ሁኔታ አገልግሎት ሲሰጡ በተለይ ደግሞ ከፍርድ ቤት ጋር ያለ ከግድ ጋር የተያዙ ኬዞች ፕራዮቲ ያስፈልጋቸዋል። ምክንያቱም ግዱ ቶሎ ተመዝግቦ እንደሚመለከተው አካል ካልተላለፈ ያ ፍርድ ከተፈጸመ መልሶ ወደ ነበሩበት ሪስቴት ማድረግ ስለማይቻል ይህን ይህን ነገር አስተዳደሩ ቢያስብበት ጥሩ ኖራሉ። መልካም። እንደው የእርስን ጉዳይ ማንሳት እንችላለን። በምን ጉዳይ ነው የመጡት? መመላለስ ነበረው ወይ ነው ወይስ እንደመጡት አስተናግደዋል? ያለውን ነገር እስቲ ንገሩኝ። የህግ ባለሙያ ጠበቃ ነኝ። ይህ ትእዛዝ አድርሰን ነበር። መሄድ የነበረብን ወዲያውኑ መመዝገብ ስላለበት ውጭ ከሆነ ወዲያ ክፍለ ከተማውንም ሊያስጠይቅ ይችላል። በፍርድ ቤት እግዱን በወቅቱ ባለመዝገባቸው ምክንያት በአፈጻ በተለያየ መንገድ የሰው ንብረት ወደ ሌላ ሶስተኛ ወገን ቢተላለፍ አስተዳድሮ ተገቢ ግዴታውን ባለመወጣቱ ምክንያት ፍርድ ቤቶች አንዳንድ የሚጠይቁበት አካሄድ ስላለ ለፈጻጸም ሂደት እነዚህ ነገሮች ቅድሚያ እንዲሰጣቸው ቢደረግ ይህን ቀድሞ ማወቅ ያለባቸው አሁን እኔ ስለተናገርኩ ሳይሆን የስራ አመራር የስራ ሂደቶችን ተከታትሎ ምን የትኛው ቅድሚያ ሊሰጠ ይገባል የሚለውን አጥርተው መስራት የነሱ ፋንታኑ። ግን እንደ ሀሳብ አሁንም ቢሆን አልዘገየም። ፍርድ ገቢውን የሆነ ክትትል ቢያደርጉና የመጣወት ከፍርድ ቤት ጋር በተያዘ ነው። መጥሪያ ትዕዛዝ ላደርስ ነው የመጣሁት። ግን ያው እንደ ማንኛውም ተመሳሳይ መስተንግዶ የተስተናገደ ያለው ከ35 በላይ ነው። አሁን እኔ እስከመጣ የተመዘገበው 35 ሰው መጠበቅ ማለት ኦልሞስት በወቅቱ ለማድረስ ይቸግራል። እና ይህ ማስተካከያ ቢደረግለት ጥሩ ነው ነው አመሰግናለሁ። አመሰግናለሁ። በምን ጉዳይ ነው የመጡት? ያለውን ነገር እስቲ ያስረዱኝ። እስካሁን እንዴት አገኙት አገልግሎቱ እኔ የመጣሁት ያው ካርታ ዲጂታል አደርጋለሁ ብዬ ነው የመጣሁት እና ጠዋት ስመጣ ያጋጠመኝ ነገር ወረፋ መጠበቅ ስለነበረብኝ በተለጠፈው ማስታወቂያ መሰረት ሁሉንም መረጃዎች በተቻለ አቅም ለማያያዝ ጥረት አድርጌ ነበር። ሆኖም ልክ ተራዬ ያው ከሶስት ሰዓት ወይ እንደዚህ በኋላ ሲደርሰኝ የከፈልኩበት የባንክ ስሊፕ ነበር ያስገባሁበት። የባንክ ስሊፑን ሳይሆን እኛ የምንፈልገው የወረዳው የግብር እንትን ደረሰኛላቸው እሱ መያዝ አለበት የሚል ነገሩኝ። በዚህ ምክንያት እንደገና ተመልሼ ሄጄ ነግሬያቸው ሰጡኝ ማለት ነው። ግን እነሱ ያሉት ምንድን ነው? ይህም ባይኖር እኮ እንትን ኦንላይን ላይ አለ፣ ቼክም ማድረግ ይችላሉ፣ ምንም እዚህ መመላለስ አያስፈልግም ነው ያሉት። እና አንድ ይሄ ችግር ነው ያለው ነገር በቀላሉ መግባቱ ከተረጋገጠ መንግስት ባንክ ውስጥ ቼክ አድርገው ማስተናገድ የሚችሉ ይመስለኛል። አንድ አስተያየት ይሄ መታረም ያለበት ነው። ግብሩ እኔ ከፍያለሁ። ሁለተ ሁለተኛው ነጥብ ምንድነው? አንዳንድ የመረጃ አያያዝ በነሱ በሚፈልጉት መሰረት ችግር ካለ ሰው ሁለት ሶስት አራት ሰዓት ቁጭ ብሎ እዛ ጋር ሲደርስ ከመጠየቅ ይልቅ ሰነድ የሚያጠራ ሰው ለፍጥነት ሰውም እንዳይጉላላ ከስራ መጥቶ ከተለያየ ጉዳይ መጥቶ ተቀምጦ በትንሽ ነገር ከሚመለስ ቼክ አድርጎ አንተ መግባት ወረፋ መያዝ ትችላለህ እያለ የሚያጣራ ሰው ቢኖር ስራውን ያቀላጥፈዋል። ሰውም ጊዜውን እዚህ ከማባከል ሌላ ጉዳይ የሚጠቀሙም ጊዜ ሁሉ እስከሚያደርግ ይጠቅማል የሚል አስተያየት ነው ያለኝ። አመሰግናለሁ። የመጣሁት ካርታ ስማ ዝውውር አገልግሎት ለማግኘት ነው የመጣሁት። አስፈላጊ የሆኑ መረጃዎችን እንዳሟላ ነግረውኛል። እኔም መረጃውን ለማሟላት ሞክር ያለው ግን በአጋጣሚ በሁለት ክፍለ ከተማዎች መሀል የነበረ ዶክሜንት ስለነበረ ከአንዱ ክፍለ ከተማ የተወሰነ ዶክሜንት ማሟላት ነበረብኝ። እዛ ላይ የነበረው መጉላላት ከፍተኛ ስለነበር ትንሽ እዚህ ያሉትን ወደኋላ አስቀርቶብኛል። ከዛ ውጭ ግን ባለው ነገር እዚህ አገልግሎታቸው አንጻራዊ የተሻለ ነው። ቴኒስ ስንቤታዊ ሆነ ሀል ሳገኘህና ምንድን ፕሮሰሱ አሁን ማን ትክክለኛ ኢንፎርሜሽን የሚሰጠኝ ሰው ነው የምፈልገው። ገባሽ ካርታ ለመቀበል ከዛ ተላኩኝ። እዚህ ደግሞ የቱ ጋር ነው ሰው ስጠይቅ ኢንፎርሜሽን መናገር አለበት፣ ግዴታቸው ነው ስለዚህ ይሄ ነው፣ እዚህ ጋር ነው፣ እዛ ነው የምትሄደው ብሎ መልስ መስጠት አለብን። እዛ ጋር ሄደ እልሻለሁ፣ እዛ ጋር ስትሄጂ እዚህ ጋር ሄደ እልሻለሁ፣ እዚህ ስትሄጂ እዛ ጋር ነው የምትገባሽ። ያለው ነገር ይሄ እኔ ስም ለማዞር ነበር የመጣሁት። መጀመሪያ ለዲጂታል ካርታ ወጥቷል ተብሎ ከተመለሰ በኋላ የተመለሰችበት አለ ዶክመንቱ ማለት ነው። በሁለቱ የተመለሰው እንግዲህ ከሀሙስ ጀምሮ ከሮብ ጀምሮ እስከ አሁን ድረስ ፋይል እየተፈለገ ነው ነው የሚል ምንም ነገር አገልግሎት ማግኘት አልቻልኩም። እንዴት አይነት ነገር ነው ማለት? ለማን ነው ሳቤት የሚባለው? እዚህ ጋር ሲቄድ ልጆቹ እቀጣቸዋለሁ እኔ። ልጆቹ በቀጣት ውስጥ ምን አገኛለሁ እኔ? አገልግሎት ማግኘት ነው እኔ ጉዳይ። በቃ አለቅ ማንም ያስተናግድ የለም። ስሜ ማዞር ነበረ ነበር በጋራ ናችሁ? ከሷ ጋር ኖ አብረን ባለቤት ናት። ነበር መጣ። ስለዚህ ማንም ለዚህ ጉዳይ ምላሽ የሚሰጥ አካል የለም። መቀባበል ነው፣ ሁሉም ነው። ብዙ አይት ዘይር እኔ ስንተኛ ቀን ነው? ስራ ምስተን ነው። እኛ እኮ ምን መጣው ሌላ ጉዳይ አለን እንደኛ በዚህ ጉዳይ ላይ የሚመለከታቸውን አካላት በስልክ ደወል አድርገን ምላሽ እንዲሰጡን አድርገናል። በቀጥታ የስልክ መስመራችን ላይ በአዲስ አበባ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ ነው የደወልነው እንግዳ ይገኛሉ። ከእንግዳችን ጋር አጠር ያለ ቆይታ አደርጋለሁ። አድርጋለሁ ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። ሰላም ነው። እንዴት አረፈዱ? እግዚአብሔር ይመስገን። እንደምን አላችሁ? እኛ ሰላም ነን። ከትውውቅ እንጀምር እስኪ አዲስ አበባ ከተማ አስተዳደር ዘታ ምገበና የኮሚኒኬሽን ዳይሬክተር ወይዘሮ መሰለስ አላባላለን። ከልብ እናመሰግናለን። ወይዘሮ መሰለች አድምጠውታል። ቀደም ሲል የነበረውን በተወሰነ መንገድ ትንሽ የኮኔክት ስል ነበረ። መልካም ጠቅለል ሲሉ ቅሬታዎቹ ምንድን ነው? አንደኛ ፈጣን አገልግሎት እያገኘን አደለም እየተንገላታ ነው የሚል ጠቅለል ያለ ቅሬታ ነው። በተለይ ደግሞ ወደዚህ ቅርንጫፍ ጽሕፈት ቤት ስንሄድ የተለያዩ ጉዳዮችን ይዘ ነው የምንሄደውና መረጃዎችን አጣርቶ ወደሚፈለገው ወይም ደግሞ ወደሚመለከተው አካል የሚልክ ባለሙያ የለም የሚል አንድ ቅሬታ አላቸው። ሁለተኛ ደግሞ ለአካል ጉዳተኛ፣ ነፍሰ ጡር እናቶች፣ ለአቅመ ደካሞች ቅድሚያ የሚሰጥበት አግባብ የለምና ይህንንም አገልግሎት የሚሰጠው አካል ትኩረት ቢሰጠው የሚል ሀሳብ አንዳንድ አስቸኳይ የፍርድ ቤት ጉዳዮች ሲመጡ ደግሞ በጣም አስቸኳይ ስለሚሆኑ ከዚህ አንጻር ትኩረት ተሰጥቷቸው ቅድሚያ የሚሰጥበት የሚል ሀሳብ ነው ያነሱት። ጠቅለል ሲል ተገልጋዮቹ አመሰግናለሁ በቃ እና እናንተም የተገልጋዩን ማህበረሰብ ጥያቄ ተቀብላችሁ የአዲስ አበባ ከተማ አስተዳደር መሬት ቦታ የሚገባና መገዛ ዜች ደግሞ ለዚህ ጉዳይ ምን ምላሽ ይሰጣል የሚለውን በመጠየቅ ለህዝቡ ለማድረስ የሚያስችል ስራ አገልግሎትን ለማሻሻል ብለ የሚሰራው ስራ አንድ አቅም ስለሚሆን ስለጋበዳስንም ይሄንንም ተገልጋዩ ጥያቄ መዛች ተቀረባችሁ ለማመስገን እወዳለሁ። መጀመሪያ ለመቀጠል እንደሚታወቀው የአዲስ አበባ ከተማ መሬት ይዞታ ምዝገባና መረጃ ኤጀንሲ ቀደም ሲል ወደ ሪፎርም ስራ ገብቷል። አገልግሎትን ለማግኘት እና ለተገልጋይ ቢት የስራ አካባቢ ለመፍጠር ነገር ግን በሚፈለገው መንገድ ባለመሄዱ አሁን ወደዳ ሪፎርም ገብቷል። እነዚህ ቅድም የተነሱ የተገልጋይ ጥያቄዎች የመረጃ ፍሰቱ ጤናማ ሆኖ ሁሉም ጋር በእኩል መስገድ አለመድረግ፣ ለአካል ጉዳተኞች ለአጃንቶች ምቹ የሆነ የስራ አካባቢ አለመኖር፣ እንደዚህ ደግሞ ቅድሚያ የሚሰጡ ከፍርድ ቤት የተያዙ ጉዳዮችን እና መሰል ጉዳዮችን ደግሞ ፈጥኖ ምላሽ መስጠት የመሳሰሉ ችግሮች ተረድተዋል። እነዚህ ችግሮችም ሌሎችም ተፈያሉ ችግሮች ይነሳሉ። አንደኛው የሚያገለግለው አገልጋይ ሰራተኛው ጋርም በቅንነት መረጃዎችን የመስጠት ዚ ያለ ዚ ትምህርት እንዲ ሆነ ብሎ ቀርቦ ከማስረዳትና ያሉ ጉድረቶች መኖራቸው ሲነሳ ስለነበረ አንደኛ፣ ለማጠቃለል እንዲመች እነዚህንና ሌሎችን ችግሮችን በተለያየ ጥቆማም በጥናትን በማረጋገጡ አሁን ወደ ዳግም ሆኑ ስራፈለ እንግዲህ ዳግም ስራ ለመስራት ያስፈልገው አንደኛው ጉዳት ችግር በመኖር ማለት ነው። ጉድለት በመኖር ስለሆነ እና ስለዚህ በአሰራር በአደረጃጀት ምቹ የስራ አካባቢ ከበር አገልግሎትን በማዘመን ነዋሪ እቤቱ ምኖሩ አገልግሎት የሚያገኝበት እድል እንዲመጣ አሁን ዘመኑም ከሚፈልገው አንጻር ለመስራት እየተሰራ ለመስጠት እየተሰራ ነው። ከዚህም ባለፈው ደግሞ ብርሽቶችን ለማስቀረብ ለአገልግሎቱን የበለጠውን ተደራሽ ለማድረግ የሚሰሩ ስራዎች በየዛታቸው በየተርፍ ሰርጃቸው ተጀምረዋል። አሁን ስለዚህ ችግሩ እውነት ነው የሚለው ነገር እና ግልጽ የሆነ ችግር ስለሆነ ችግሩ በመኖሩ ለመፍትሄ ለመስራትም አሁን እየሰራ ለናገ ተጋ ስለሆነ ተገልጋዩን በዚህ አጋጣሚ የተፈጠረው ችግር በየትኛውም ቢሆን ማስተካከልና ጥሩ አገልግሎት ውስጠት ስለሚገባት የአገልግሎት ሰጪ ተቋም ስለሆነ ይቅርታ ለመጠየቅ ወዳለው ከዚህ ባለፈ ግን አሁን እየሰራ ነው ያለ ነው። የመጀመሪያው የመረጃ ማጥራት ስራ በደንብ እየሰራ ነው ያለው በሁሉም በአስራ አንድ ስለዚህ መረጃው ጠርቶ ተበራጅቶ በቴክኖሎጂ በመታደስ የተሻለ አገልግሎት ለመስጠት እየሰራ ስለሆነ የተወሰነ ጊዜ ትንሽ እንዲታገፍ ዋችን አገልግሎት ጠያቂ ህዝባችን ትንሽ እንዲታገፍ እና ሙሉ አገልግሎት በመስጠት ነዋሪውን መካከል የተሻለ ነገር በማድረግ ማሳየት ነው። መልካም ሌሎችም ተቋማት ወደ ሪፎርም ገብተው ያመጡት ለውጥ ለማምጣት እኛም የበለጠውን የበለጠው ስለሆነ በዚህ አጋጣሚ ይህን ለመንገርና አገልግሎትን ቀጥለን ሰው አዘመን መልካም ከልብ ነው የምናመሰግነው። በአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ የኮሚኒኬሽን ዳይሬክተር ወይዘሮ መሰ